በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችው የሉል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በሉል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሱ አደረሳችሁ። አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ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 እንዲሁም ደግሞ በዚህ በወርሃ ጽጌ ወይም ደግሞ በዘመነ ጽጌ ውስጥ የምንጾመው ጾመ ጽጌ የአዋጅ ጾም ነው ወይንስ ደግሞ የፈቃድ ጾም ነው? ይህንን ጾም ብንጾመው ምን ጥቅም እናገኛለን? የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ አጠራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መልአክ ታርሞ ያስተምረን ይመክረን ይገጸን ዘንድ የእርሱ መልካምና በጎ ፈቃዱ ይሆንልን። የእናታችን የንጽተ ንጹሐን የቅድስተ ቅዱሳን የቅድስተ እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ በቤተ ክርስቲያናችን አስተምሮ በሀገራችን በኢትዮጵያ የወቅቶች ስርዓተ ዑደት መሰረት ከመስከረም 26 ቀን ጀምሮ እስከ ታሕሳስ 25 ቀን ድረስ ያለው ዘጠና ቀናትን በውስጡ የሚያጠቃልለው ጊዜ ዘመነ መጸው ይባላል። መጸው ማለት ወርሃ ነፋስ ወይም ደግሞ የነፋስ ወቅት ማለት ነው። ታዲያ ይህ ዘመነ መጸው ከዘመነ ክረምት ቀጥሎ የሚገባ የልምላሜ፣ የአበባ፣ የፍሬ ወቅት ነው። በውስጡም ታዲያ አምስት ንዑሳን ክፍሎችን ያካተተ ነው። እነዚህ በዘመነ መጸው ውስጥ ያሉ አምስት ንዑሳን ክፍሎች ምን ምንድን ናቸው ስንል፣ የመጀመሪያው ዘመነ ጽጌ ነው። ሁለተኛው ዘመነ አስተምህሮ ነው። ሦስተኛው ዘመነ ስብከት ነው። አራተኛው ዘመነ ብርሃን ነው። አምስተኛው ደግሞ ዘመነ ኖላዊ ናቸው። ከመስከረም 26 ቀን እስከ ታህሳስ 25 ቀን ድረስ ያለው ይህ ዘመነ መጸው እነዚህን አምስት ንዑሳን ክፍሎች በውስጡ የያዘ ነው ማለት ነው። ታዲያ ከአምስቱ የዘመነ መጸው ክፍሎች መካከል አንዱና የመጀመሪያው ዘመነ ጽጌ ነው። ይህ ዘመነ ጽጌ ታዲያ ከመቼ ጀምሮ እስከ መቼ ድረስ ያለው ነው የሚለው ልናውቅ ያስፈልጋል። ይህ ዘመነ ጽጌ ከመስከረም 26 ቀን እስከ ህዳር አምስት ቀን ድረስ ያለው አርባ ቀናትን በውስጡ አጠቃ ቃሎ የያዘው ዘመነ ፅጌ ተብሎ ይጠራል ማለት ነው። የቃሉን ትርጉሙም ልናወቅ ያስፈልጋል። ፅጌ ማለት ምን ማለት ነው? ፅጌ ቃሉ ፀገ አበበ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙ አበባ ማለት ነው። ፅጌ ስንል አበባ ማለታችን ነው። ዘመነ ፅጌ ስንል ደግሞ የአበባ ወቅት፣ የአበባ ጊዜ፣ የአበባ ዘመን ማለታችን ነው። ይህ ወቅት ታዲያ አ እጽዋት በአበባ የሚያጌጡበት ምድር ደግሞ በአበቦች ኅብረ ቀለማት የምታሸበርቅበት፣ ወንዞች ንጹሕ የሚሆኑበት፣ ጥሩ አየር የሚነፍስበት፣ አእዋፋት ደግሞ በዝማሬ የሚደሰቱበት፣ እኛም የሰው ልጆች ደግሞ አቤቱ ምድርን በአበቦች ውበት አስጌጥካት እያልን የዘመናት አስገኝና ባለቤት የሆነውን ልዑል እግዚአብሔርን የምናመሰግንበት፣ ከዚህም ባሻገር ደግሞ አዎ እመቤታችን ቅድስት ድንግል ማርያም ከተወደደ ልጇ ጋራ ከገሊላ ወደ ምድረ ግብፅ መሰደዷን መከራዋን እንግልቷን የምናስብበት ወቅት ነው፣ ይህ ዘመነ ጽጌ ማለት ነው። ጌታችን መድኃኒታችን የሱስ ክርስቶስ በቤተልሔም በተወለደ ጊዜ የዘመኑ ንጉሥ ንጉሥ ሄሮድስ ስልጣኔን ይቀማኛል በሚል ቅናት አዎ ጌታችን መድኃኒታችን የሱስ ክርስቶስ ምድራዊ ንጉሥ መስሎት ዘላለማዊ አምላክ እንደሆነ ማወቅ ተስኖት አዎ ስልጣኔን ይቀማኛል በሚል ቅናት ተነሳስቶ ጌታችንን ለማስገደል ተነሳ። ያን ጊዜም ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በተአምራት መዳን ሲቻለው የትዕግሥት አምላክ እንደሆነ ሲያስረዳ፣ የትሕትና አምላክ መሆኑን ሲነግርን በለበሰው ሥጋ በእናቱ በቅድስት ድንግል ማርያም ጀርባ ታዝሎ በመላኩ ተራዳይነት በአረጋዊ ዮሴፍ ጠባቂነትና በሰሎሜ ድጋፍ ከገሊላ ወደ ምድረ ግብፅ ተሰዶ ሄሮድስ እስኪሞት ድረስ በዚያው ቆይቷል። ሄሮድስም ታዲያ ጌታን ያገኘው መስሎት በቤተልሔምና በአውራጃዋ የሚገኙ የሁለት ዓመትና ከሁለት ዓመት በታች የሆኑ አንድ መቶ አርባ አራት ሺህ ሕፃናትን በግፍ አስገድሏል፣ አስፈጅቷል። ጌታችንን የገደለ መስሎት ሕፃናቱን አስፈጅቶ አስገድሏል። ወገኖቼ በታምረ ማርያምና በማኅሌተ ጽጌ ላይ ተጽፎ እንደምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በግብፅ ምድር ላይ ሆኖ በስደት ላይ ሳለ ብዙ ድንቅ ድንቅ ታምራትን አድርጓል። ጥቂቶቹን ስንመለከት ታዲያ እመቤታችን ቅድስት ድንግል ማርያምን የዘለፏትን ትዕማንንና ኮቲባን ከሰውነት ወደ ውሻነት ቀይሯቸዋል። እንዲሁም ደግሞ ውሃ በጠማቸው ጊዜ ውሃ እያፈለቀ አጠጥቷቸዋል። ይህን እርሱ ያፈለቀውን ውሃ ክፎች እንዳይጠጡት መራራ አድርጎታል። እነርሱ ሲጠጡት ውሃ ነው፣ ክፎች ደግሞ ያንን ውሃ ሲጠጡት መራራ ይሆንባቸዋል። ይህንን ድንቅ ተአምር ይሰራ ነበረ ጌታችን በእናቱ እቅፍ ሳለ በስደት ላይ ሳለ ማለት ነው። ልብ በሉ። ለችግረኞችና ለበሽተኞች ግን ይህ የፈለቀው ውሃ ጣፋጭ መጠጥና ፈዋይ ጽበል አድርጎላቸዋል። እመቤታችን ቅድስት ድንግል ማርያምን የሄሮድስ ጭፍሮች ደርሰው ልጅሽን ሊገሉብሽ ነው ብሎ የዮሴፍ ልጅ ዮሳ መቤታችንን በማስደንገጡ እስከ ዕለተ ምጽአት ድረስ ድንጋይ ሆኖ እንዲቆይ አድርጎታል። ጌታችን በዚያ በስደት ወቅት ላይ ማለት ነው። ልብ በል ወገኖቼ፣ መንገድ ላይም ደግሞ የተራዳቸው ሽፍታ ሰይፉ በተሰበረበት ጊዜ እንደ ቀድሞ ደህና እንድትሆን መልሶ ጤነኛ አድርጎለታል ሰይፉን እንደዚሁም ደግሞ የግብፅ ጣዖታትን ቀጥቅጦ አጥፍቷቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በስደቱ ወራት ላይ በእናቱ እቅፍ ሆኖ እነዚህም ታላላቅ የሆኑ ተአምራትን ሲያደርግ ነበረ። ልብ በሉ ወገኖቼ፣ ጌታችን መድኃኒታችን ኢየሱስ ክርስቶስና መቤታችን ቅድስት ድንግል ማርያም የተሰደዱት በወርኃ ግንቦት ነው። ነገር ግን እኛ ለምንድን ነው በዘመነ ጽጌ አምጥተን ይህንን የምናከብረው ስንል ይህ ዘመነ ጽጌ የአበባና የፍሬ ወቅት በመሆኑ እመቤታችን ቅድስት ድንግል ማርያምን በአበባ፣ ጌታችን መድኃኒታችን ኢየሱስ ክርስቶስን ደግሞ በፍሬ የመሰሉ ለማመስገንና ለማወደስ በሚያስችል ምስጢር ሊቃውንተ ቤተ ክርስቲያናችን የስደቱ ጊዜ በዚህ በዘመነ ጽጌ እንዲከበር እንዲዘከር አድርገውታል። ማለት ነው። ልብ በሉ። መቤታችን ቅድስት ድንግል ማርያም ለዘላለሙ የማይደርቀውን የሕይወት ፍሬ ኢየሱስ ክርስቶስን ያስገኘችልን ንጽሕት የማትጠልቅ አበባ ናትና በአበባ መስለን እናመሰግናታለን። ይህንን የመቤታችንን አበባነትና የጌታችን ፍሬነት ደግሞ እንደነ ቅዱስ ያሬድ ያሉ አባቶቻችን እንደነ አባ ጊዮርጊስ ዘጋሥጫ ያሉና እንደነ አባ ጽጌ ድንግል ያሉ ሊቃውንት አባቶቻችን በድርሰቶቻቸው ላይ በሰፊው ገልጠውታል ማለት ነው። ልብ በሉ። ታዲያ በዚህ በዘመነ ጽጌ ወይም ደግሞ በወርኃ ጽጌ በማህሌትና በቅዳሴ ጊዜ የሚቀርቡ መዝሙራትና የሚሰጡ ትምህርቶች እነዚህን ሚስጥር የሚመለከቱ ናቸው። የእመቤታችንን አበባነት፣ የጌታችንን ፍሬነት የሚገልጡ የሚያወድሱ ናቸው። በዚህ ወቅት በሚገኙ ሰንበታትም ሊቃውንቱ ሁሉ ሌሊቱን በሙሉ ስለመቤታችን አበባነትና ስለጌታችን ፍሬነት አዎ የሚያትተውን ትምህርት የያዘውን ከቅዱስ ያሬድ ጋር በማስማማት ሲዘምሩ ሲያሸበሽቡ ያድራሉ ማለት ነው። ቅዳሴውም ደግሞ በዚህ በዘመነ ጽጌ ወይም ደግሞ በወርሃ ጽጌ ውስጥ የሚቀደሰው ቅዳሴ በሕርያቆስ የተደረሰውና ሚስጥረ ስጋዌን ሚስጥረ ስላሴን ነገረ ማርያምን የሚተነትነው ቅዳሴ ማርያም ነው የሚቀደሰው። እንግዲህ ስለ ስደት ስናነሳ የመቤታችን የቅድስት ድንግል ማርያም ስደት እጅጉኑ ልዩ ነው። ምንድን ነው ልዩ የሚያደርገው የሚለው ልናውቅ ያስፈልጋል። እንግዲህ ስለ ስደት ሲነሳ ሐዋርያት በወንጌል የተነሳ ተሰደዋል። ቅዱሳን ስለ ክርስቶስ ፍቅር በየገዳሙ ተሰደዋል። እነዚህና ሌሎችም ቅዱሳን ደግሞ ስለ ስሙና በስሙ ምክንያት ሲሰደዱ፣ የእመቤታችን ስደት ግን ከሁሉም ልዩ ነው። ምንድን ነው ልዩ የሚያደርገው ስንል እርሷማ ልጇን ቅዱስ አማኑኤልን ይዛን የተሰደደችው። ቅዱሳን በአምላካቸው ስም ተሰደዱ። እመቤታችን ቅድስት ድንግል ማለ ግን የሰማይና የምድር ፈጣሪ የሆነውን አምላክን ይዛ ተሰደደች። ወገኖቼ በዚህም ምክንያት የመቤታችን የቅድስት ድንግል ማርያም ስደት እጅጉኑ ልዩ ነው። መቤታችን ቅድስት ድንግል ማርያም የተሰደደችው ምድራዊ ንጉስ ንጉስ ሄሮድስን ፈርታ ሸሽታ አይደለም። እሷማ የተሰደደችው ሰማያዊ የሆነውን ንጉስ ይዛ ነው። እርሷማ የተሰደደችው ሰማያዊ ንጉስ የሆነውን ሄሮድስን በዓይኑ እይታ ብቻ ከምድረ ገጽ ማጥፋት መደምሰስ የሚችለውን አልፋና ኦሜጋ ኢየሱስ ክርስቶስን ይዛው ነው። በእውነት ክብር ለአምላካችን ይሁን። አዎ እናውቃለን ደግሞ ልጇ ሐናንያና ሰጲራን ሳይመታ የጣለ አምላክ ነው። የሐዋርያ ሥራ ምዕራፍ አምስት ቁጥር አንድ እስከ አስር ስትመለከቱ እንደምታገኙት ታዲያ እመቤታችን ቅድስት ድንግል ማርያም ለምን ተሰደደች? ሰማይና ምድርን የፈጠረውን አምላክ ይዛ ለምን ተሰደደች ስንል፣ አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ ሄሮድስን ማጥፋት ምድንስስ ይችል ነበረ። ነገር ግን የትህትና አምላክ መሆኑን ሲያስረዳን የትዕግሥት አምላክ መሆኑን ትዕግሥተኛ አምላክ መሆኑን ሲያስረዳን በእናቱ እቅፍ ላይ ሆኖ ተሰደደ። መቤታችን ቅድስት ድንግል ማርያም ስለምን ተሰደደች ስንል አዎ የእኛ የስደተኞችን ፋንታ እርሷ ተሰደደች። ስደት የማይገባት የእኛ እናት ወላዲት አምላክ ድንግል ማርያም የእኛን የኃጢአተኞችን ፈንታ እርሷ ተሰደደች። መቤታችን በመሰደዷ ከገነት እንድንሰደድ ያደረገን ሰይጣን ዲያብሎስን አሳደደችልን። እመቤታችን በስደቷ ወቅት በቀላሉ የማይነገር ከሕሊና በላይ ልብ ሰባሪ የሆነ መከራን ተቀብላለች። በዚህም ታዲያ ስደትን ለእኛ ለስደተኞች አዎ ባርካ ቀድሳ፣ ስደትን ተሰዳ ባርካ ቀድሳ ሰጥታናለች። በተለይ ወገኖቼ በውጭ ሀገር ያላችሁ ወንድም እህቶቼ፣ በስደታችሁ ወቅት ላይ መከራ ሲገጥማችሁ ስደትን ከእናንተ በበለጠ የእግር ጥፍሯ እስኪነቀል ድረስ ሀገር ለሀገር የተሰደደችውን መብራንን ድንግል ማርያምን ተማጽኗት። በስደታችሁ ወቅት እመቤታችን ቅድስት ድንግል ማርያምን እያስባችሁ ተጽናኑ። በነገሮች ሁሉ እንድትረዳችሁ መብራን ድንግል ማርያምን ተማጸኗት ወገኖቼ። አዎ ስደትን ከእናንተ በበለጠ የእግር ጥፍሯ እስኪነቀል ድረስ ከሀገር ሀገር እየተሰደደች ጥሙን ረሃቡን ታግሳ ልጇን በጀርባ አዝላ ብዙ መከራ ስቃይን ተቀብላ ስደትን ከናንተ በበለጠ ታቋለችና እርሷን እያሰባችሁ ተጽናኑ። መብርሃንን ተማጸኗት። አዎ በስደቴ ወቅት አንቺ እርጅኝ፣ በስደቴ ወቅት አንቺ ከጎኔ ሁኚ፣ ከፊቴ ቀደምልኝ፣ ነገሮቼን ሁሉ አንቺ አስተካኪልኝ በሏት። እርሷ የሚሳናት የለም። ወገኖቼ እርሷ ስደትን ባርካ ቀድሳ እንደሰጠችን ሁሉ ስደታችንን ትባረክልናለች። በእውነት ክብር ለአምላካችን ይሆን። ታዲያ በዚህ በዘመነ ጽጌ ወይም ደግሞ በወርሃ ጽጌ ከመስከረም 26 ቀን እስከ ህዳር 6 ቀን ባለ ወቅት ላይ የምንጾመው ጾም አለ። ይህ ጾም ጾመ ጽጌ ይባላል። ይህ ጾም የአዋጅ ጾም ነው ወይንስ ደግሞ የፈቃድ ጾም ነው የሚለውን ልናውቅ ያስፈልጋል። እንግዲህ ቅድስት ቤተክርስቲያናችን ሰባት የአዋጅ አጽዋማትን አውጃልናለች። እነዚህን ሰባት የአዋጅ አጽዋማት ማንኛውም ክርስቲያን ሊጾማቸው ይገባል ብላ የደነገገችልን ማለት ነው። በተጨማሪም ደግሞ ሁለት የፈቃድ አጽዋማትን አውጃልናለች። እነዚህ ሁለት የፍቃድ አጽዋማት ጾመ ጽጌና እንዲሁም ደግሞ ጾመ ይሁዲትና ቸው ከነዚህ ከፍቃድ አጾማት መካከል የሚመደብ ነው፣ ይህ ጾመ ጽጌ። ይህንን ጾም በፈቃዳችን ስለምንድን ነው የምንጾመው ስንል በፈቃዳችን ከአምላካችን ምሕረትን ለማግኘት ከመቤታችን በረከትን ለማግኘት በፍቅር የምንጾመው ጾም ነው። ብዙዎቻችን ግን እንደ እንደለመድ ነው እንደተማርነውም ጽጌ ጾም የፍቅር ጾም እንጂ የአዋጅ ጾም አይደለም እንላለን። አዎ ልክ ነው። የአዋጅ ጾም አይደለም። ነገር ግን የፍቅር ጾም ነው። የፍቅር ጾም ነው ካልን ደግሞ ታዲያ ስለምን በፍቅር አንጾምም? ወገኖቼ፣ ለምንድን ነው ይህንን ጾም በፍቅር የማንጾመው? አይደለም በምትለው አፍራሽ ቃል በጽጌ ጾም ስንቱ ሳይጠቀምበት ቀረ ወገኖቼ! ስንት የእመቤታችን በረከት ቀረብን ወገኖቼ፣ ሳንጾም ቀርተን ከሌሎቹ አጽዋማት እያሳነስ ነው። ስንት የእመቤታችን በረከት ቀረብን። ዛሬ እንኳን በልተን ጠጥተን እንኳን ጾም ትተን እንኳን ጸሎት ትተን ቀርቶ ጾመንም ጸለየንም ሰይጣን ከኛ አልርቅ ፈተናችንም አልላቀቅ ብሎናል። ዘመናችን እንኳን ጾም ታውጆበት ቀርቶ ባይታወጅም እንኳን ከዓመት እስከ ዓመት የሚያስጾም የሚያስለቅ ዘመን ነው። ዘመናችን ምን ደና ነገር ሰምተን የሆነ ወገኖቼ፣ ወንድም ወንድሙን የሚገልበት ዘመን፣ የሰው ልጆች ደም እንደ ውሃ የሚፈስበት ዘመን፣ ሕፃናት ልጆቻችን በየሜዳው የሚደፈሩበት ዘመን። ታዲያ ከዚህ ዘመን በላይ ምን አይነት የከፋ ዘመን ሲመጣ ነው እኛ ወደ ፈጣሪ የምናለቅሰው? ጾም ታወጀ አልታወጀ፣ መጾም አለብኝ የለብኝም ብለን መከራከራችንን አቁምን ወደ ፈጣሪ የምናለቅሰው የምናነባው ምን ሲሆን ነው ወገኖቼ? እንኳን የአዋጅ ጾም እንኳን የፍቃድ ጾም ታውጆ ቀርቶ ምንም የፍቃድም የአዋጅም ጾም ባይታወጅም ከዓመት እስከ ዓመት ወደ እግዚአብሔር የሚያስለቅሰን ዘመን ላይ ነው። እመቤታችን ቅድስት ድንግል ማርያም ለእኛ እንደምትሆንልን ቢሆንማ ኖሮ ጽጌ ጾምን የተሰደዱትን የሚያረጋጋ ልጇን ይዛ መሰደዷን፣ የተራቡትን የሚመግብ ልጇን ይዛ መራቧን፣ የተጠሙትን የሚያጠጣ ልጇን ይዛ መጠማቷን፣ በአጠቃላይ የሚቤታችንን እንግል ታስበን ይህንን ጾመ ጽጌ በጾምን ነበረው ግን ወገኖቼ፣ ጽጌ ጾምን በአግባቡ ብንጾም በጾማችንም ለመቤታችን ፍቅራችንን ብንገልጽላት ከስደቷ በረከት ተሳታፊ በሆንን ነበረ። እውነትን እነጋገር ከተባለ ጾመ ነነዌና ጾመ ሐዋርያትን እንጾማለን። ለምን ካለን የአዋጅ አጽዋማት ስለሆኑ። ነገር ግን ልናስተውል የሚገባው ነገር ጾመ ነነዌን የምንጾመው የታላቋ የነነዌ ሕዝብ ይህንን ጾም ጾመው የእግዚአብሔር መቅሰፍት ስለራቀላቸው፣ እኛም እንደነሱ የእግዚአብሔር ቁጣ እንዲርቅልን እንጾማለን። ጾመ ነነዌን እነርሱ በዳኑት እኛም እንድንድን እነርሱን እያሰበን አብነት አድርገን እንጾማለን ዛሬ ነነዌ የቀድሞ ስሟና ሃይማኖቷን ይዛ የምትገኝ አገር ግን አይደለችም። በድሮ ታሪኳ እናስባታለን እንጂ። ቅዱሳን ሐዋርያት ጌታ የወንጌል አገልግሎታቸውን እንዲባርክላቸው ስለ ጾሙ፣ እኛም እነርሱን አብነት አድርገን የሰኔ ጾምን ወይም ደግሞ ጾመ ሐዋርያትን እንጾማለን። አዎ ልክ ነው። መጾማችን ቀኖናም ጭምር ነው። ግን ደግሞ ለነነዌ ሕዝብ ከተደረገው ነገር ለእኛ በመቤታችን በቅድስት ድንግል ማርያም በኩል የተደረገልን የመዳናችን ሚስጥር አዎ ከሱ ይበልጣል አይበልጥምን? ወገኖቼ ቅዱሳት ሐዋርያት ወንጌልን ሰጡን። በቤታችን ቅድስት ድንግል ማርያም ግን የወንጌሉን ባለቤት ጌታን ወልዳ ሰጠችን። ዛሬ ታሪካቸው እንጂ ውለታቸውን የማናውቀውን የነነዌን ሕዝብ ጾም እዚህ አምጥተን በአዋጅ እየጾምን የእናታችን የቤታችን የቅድስት ድንግል ማርያምን የስደቷን መታሰቢያ የሆነውን ጽጌ ጾምን አለመ ጾማችን በእውነት እየትዝብት ነው ወገኖቼ። እነዚህን ሰባት የአዋጅ አጽማትን የደነገጉልን ሊቃውንት አባቶቻችን ናቸው። እነዚህን ሁለት የፍቃድ አጽማትንም የደነገጉልን ሊቃውንት አባቶቻችን ናቸው። ለምንድን ነው የእመቤታችን ቅድስት ድንግል ማርያምን ስደቷን፣ ረሃቧን፣ ጥሟን፣ መከራዋን የምናስብበትን ይህንን ጾም የፈቃድ ጾም አድርገው ያወጁልን የሚለው ልናውቅ ያስፈልጋል። ይህንን ጾም ሁላችንም በግዴታ ሳይሆን በውዴታ ደስ ብሎን በፍቃዳችን ጾመን ከመቤታችን በረከትን እንድናገኝበት ነው የፍቃድ ጾም አድርገ ያወጁልን። ነገር ግን የፍቃድ ጾም ነው የምትሉን ብቻ ይዘን ስለ ጾሙ ምንነት ስለማናውቅ ብዙዎቻችን ሳንጠቀምበት ብዙ በረከት የቀረብን ሰዎች አለን። አንዳንድ ሰዎች እንዲሁም በዚህ በወርሃ ጽጌ ውስጥ የምንጾመው ጾመ ጽጌን ለምን ታስተምራላችሁ የሚሉ አሉ። ሰው ካላወቀ እንዴት ብሎ ይህንን ጾም ሊጾም ይችላል? ስለዚህ ያ ሰው ጾመውም ስለ ሰለ ስለ ጾም ምንነት የፍቃድ ጾም ቢሆንም ሊያውቅ ይገባል። የመቤታችን የቅድስት ድንግል ማርያምን ራቧን፣ ጥሟን፣ እንግልቷን፣ ስደቷን የምናስብበት እንደሆነ ሊያውቅ ይገባል እና ነው የምንማማረው እንጂ ይህ ጾም የአዋጅ ጾም ነው ግዴታ መጾም አለባችሁ እያለን አይደለም። አዎ የፍቃድ ጾም ነው። ነገር ግን ብንጾመው በረከትን እናገኝበታለን። ከአምላካችን ምህረትን ከመቤታችን ደግሞ በረከትን እናገኝበታለን። ባንጾመው ግን የምንጎዳው የማንጠቀመው እኛው ነን። የትኛውንም ገድለ ቅዱሳንን ብንመለከት አባቶቻችን በልተው ሳይሆን ጾሞ ነው የበቁት። መብቃትን ብቻ ሳይሆን የተሰወሩት ጾመን ጾሞ ነው። እኛ ግን ስለ ጾም ሲነሳ እንጨቃጭቃለን፣ ይጾማል አይጾምም እያለን፣ የፍቃድ ነው የአዋጅ ነው እያለን እንጨቃጭቃለን። ለመብላት ሲሆን ግን ሁላችን እንስማማለን። ወገኖቼ፣ መቼ ነው ለመብላት ጊዜ ብቻ መስማማታችንን ትተን ለመጾም ሲሆን የምንስማማው? ጽጌ ጾም የአዋጅ ጾም አይደለም እያላችሁ ቀለል አድርጋችሁ ከእመቤታችን በረከትና ጸጋ አትራቁ። ወገኖቼ ከቻላችሁ ሁላችሁም ጽሙት። ሚስጥረ ስጋዌ ስንል፣ ሚስጥረ ቁርባን ስንል በእነዚህ ድንቅ ሚስጥራት ውስጥ እመቤታችን ቅድስት ድንግል ማርያም በዋጋ የማይተመን ሚላ አላት። ለሰው ልጆችም የድህነት ምክንያት ናት። ይህንን ውለታዋን ያወቁ የገዳም አባቶቻችን ጽጌ ጾምን በሱባኤ ሲጠቀሙበት፣ እኛ ደግሞ ስንት ችግርና መከራ ተሸክመን በመብላት እናሳልፋለን። ይህንን ስል ግን አሁንም ደግሜ የምናገረው ነገር ጽጌ ጾም የአዋጅ ጾም ነው ብዬ እያወጅኩ እንዳልሆነ ልትገነዘቡ ያስፈልጋል። እያልኩ ያለሁት ብንጾም ተጠቃሚዎች፣ አትራፊዎች እንሆናለን፣ ከመቤታችን በረከትን እናገኝበታለን ነው። ባንጾም ብንበላ ግን ምንም ጥቅም አናገኝም ነው በዚህ በአንደኛ ቆሮንጦስ ምዕራፍ 6 ቁጥር 12 ከ13 ትመለከቱ። መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ግን ይህንን የሚያንንም ያጠፋቸዋል ይላል። ስለዚህ ብንበላ የምናተርፈው የምንጠቀመው ነገር የለም። ባንበላ ብንጾም ግን ከእመቤታችን ከቅድስት ድንግል ማርያም በረከትን እናገኝበታለን። እዚህ ጋር ግን ልናስተውል የሚገባ ነገር አለ። ይህንን ጾመጽጌ ስንጾም የፈቃድ ጾም ነው ብለናል የፍቃድ ጾም ነው ስንል ግን የትኛውም ክርስቲያን በፍቃዱ በውዴታው ደስ እያለው የሚጾመው ነው። ነገር ግን አንድ ሰው ይህንን ጾመ ጽጌን አልጾምምና ሊነቀፍ አይገባም። ይህንን ምላችሁ ለምን መሰላችሁ? አንዳንድ አባቶቻችን ይህ ጾም የፍቃድ ጾም ስለሆነ በዚህ በወርሃ ጽጌ ወይም ደግሞ በዘመነ ጽጌ የምንጾመውን ጾመ ጽጌን አይጾሙም። ስለዚህ እነርሱ ሳይጾሙ ከተመለከተ አንድ ሰው እንዴ፣ እከሌማ እንዴ ጾም ገደፈ፣ ስለዚህ ለምድን አይጾሙ ቄሶ ነው ካህኖ ነው እያሉ የሚነቅፉ ሰዎች አሉ። ይህ ግን ትክክል አይደለም። ይህ ጾም የፍቃድ ጾም ነው። ካህናት አባቶቻችንም መጾምም አለመጾምም ይችላሉ። ይህንን ጾም በፍቃዱ የሚጾም የትኛውም ሰው ሊጾም ይችላል። መጽም ያልፈለገም ደግሞ በረከቱ የሚቀረበት እሱ ነውና አለመጽሙም ይችላል። ስለዚህ የሚጽመው ሰው የማይጽመውን ሰው ሊነቅፍ አይገባም። እኔ ስለ ጾምኩኝ ሌላው ስላልጾመ ይህን ኔ ፍቃድ ጾም ለምንድነ ማትጾመው ዝም ትበላለ ብዬ ልነቅፈ አይገባም። እንደዚሁም ደግሞ አዎ ከሆነ ደግሞ የሚጾመውን ሰው ለምንድ ነው ምትጽሞ ብሎ ጸም እያልኩም ደግሞ ልነቅፍ አይገባም። ይህንን በደንብ ልናውቅ ያስፈልጋል። የሚጾመውን ሰው የማይጾመውን ሰው ሊነቅፍ አይገባው። ምክንያቱም በፍቅር በፈቃድ የሚጾም ጾም ነውና ማለት ነው። የማይጾመውም ደግሞ የሚጾመው ሊነቅፍ አይገባም። ከተቻለ እርሱም ከአምላካችን ምሕረትን ከመቤታችን ደግሞ በረከትን ለማግኘት መጾም ይገባዋል እንጂ እንደዚሁ ሊነቃቀፉ አይገባም ማለት ነው። እዚህ ጋር ስር አስምራችሁ ልትይዙልኝ ይገባል። በመሰረቱ ጾምን ስንጾም ለታይታ መሆን የለበትም ወገኖቼ ስትጾሙ እንደ ግብዞች አትሁኑ፣ ስትጾሙ አዎ እንደ ግብዞች አትጠውልጉ ይላል ማቴዎስ ወንጌል። ይህ ማለት ምን ማለት ነው? ሰው ጾመኛ ነው እንዲባል ብቻ ፊቱን አገርጥቶ የሚሄድ ከሆነ እኔኮ ጾመኛ ነኝ እያለ ለታይታ የሚጾም ከሆነ ይህ ትክክለኛ ጾም አይደለም። ስለዚህ በዚህ በዘመነ ጽጌ ወይም ደግሞ በወርሃ ጽጌ ይህንን ጾመ ጽጌን የምንጾም ሰዎች ጾመኛ ነው እንድንባል አይደለም። እኛ ከጾምን ሌሎች ልንነቅፍ አይገባም። እንደዚህም ደግሞ የማንጾምም ከሆነ ደግሞ የሚጾሙትን ሰዎች ልንነቅፍ አይገባም። ምክንያቱም ይህ ጾም የፍቃድ ጾም ስለሆነ በፍቅር በውዴታችን ከመቤታችን በረከትን ከአምላካችን ምሕረትን ለማግኘት በፍቃዳችን ራሳችን የምንጾመው ጾም ስለሆነ ማለት ነው። ይህንን በደንብ ልናውቅ ልንረዳ ያስፈልጋል። እንግዲህ ይህን ሁሉ ካለም በኋላ በዚህ በወርሃ ጽጌ ለሚከናወነው መንፈሳዊ አገልግሎት ሁሉ መነሻው ምንድን ነው የሚለው ልናውቅ ያስፈልጋል። በዚህ በወርሃ ጽጌ ወይም ደግሞ በዘመነ ጽጌ ለሚከናወነው መንፈሳዊ አገልግሎት መነሻው መላኩ ሕፃኑንና እናቱን ወደ ግብፅ ይዛሃቸው ሽሽ የሕፃኑን ነፍስ ሊገድሉት ይፈልጋሉና ሲል ለዮሴፍ በህልሙ በነገረው መሰረት ዮሴፍም ሕፃኑንና እናቱን ድንግል ማርያምን ይዞ ወደ ግብፅ መሰደዱና መቤታችንና ሕፃኑ ሶስት ዓመት ከመንፈቅ በስደት ከኖሩ በኋላ ወደ ሀገራቸው ወደ ናዝሬት የመመለሳቸው መታሰቢያ ነው። መነሻው ይህ ነው። ይህም ደግሞ መጽሐፍ ቅዱሳዊ ነው። ማቴዎስ ወንጌል ምራፍ ሁለት ቁጥራ 13 እስከ 23 ትንቢት ኢሳይያስ ምዕራፍ 19 ቁጥር 1 መዝሙር 83 3 እንዲሁም ደግሞ እንባቆም 3 6 እስከ 7 ራእይ 12 ቁጥር 6 ን መመልከት ትችላላችሁ። ይህ ወርሃ ጽጌውም ደግሞ ዘመነ ጽጌ መጽሐፍ ቅዱሳዊ መሰረትነትና መነሻ ያለው እንደሆነ ልታውቅ ያስፈልጋል። እንግዲህ በዚህ በወርሃ ጽጌውም ደግሞ በዘመነ ጽጌ ውስጥ አንድ የምናከናውነው ነገር አለ። በአሁኑ ወቅት በከተሞች አካባቢ እየተረሳ ቢመጣም ዘወትር እሁድ የአንድ አካባቢ ሰዎች ማዕከላዊ በሆነ ቦታ ተሰብስበው የጌታችን ስም የሚዘክሩት ዝክር ነው። የመቤታችንን ረሃቧን፣ ጥሟን፣ ስደቷን እያሰቡ የሚዘክሩት ዝክር ነው። በዝክሩም ደግሞ በረከተ ረዴትን ያገኙበታል። አቅመ ደካሞች ድሆችንና መንገደኞችን ጠርተው በመቤታችን ስም እንዲበሉና እንዲጠጡ ያደርጋሉ። እንደዚሁም ደግሞ ሌሊቱን ሙሉ በምስጋና እግዚአብሔር አምላክን ሲያመሰግኑ ያደሩ ካህናት አባቶቻችንንም አዎ እንደዚሁ ያበላሉ ያጠጣሉ ይዘክራሉ ማለት ነው። ይህም ደግሞ ዝም ተብሎ የመጣ ሳይሆን ይህም ትውፊት እመቤታችን ቅድስት ድንግል ማርያም ወደ ኢትዮጵያ በመጣች ጊዜ ኢትዮጵያውያን አባቶችና እናቶች ያደረጉላትን መስተንግዶ ለማሰብ የተደረገ ነው ማለት ነው። ይህንን በሚገባ ልናውቅ ያስፈልጋል። ስለዚህ የእመቤታችን ቅድስት ድንግል ማርያም ዝክር ልንዘክር ያስፈልጋል። በዚህ በወርኃ ጽጌ ውስጥ ባሉት ሰንበታት ዝክር እየዘከርን ሊቃውንት አባቶቻችንንም እንደዚሁም ደግሞ አቅመ ሰዎችንም መንገደኞችንም ጠርተን በመቤታችን ስም እንዲበሉና እንዲጠጡ ልናደርግ ያስፈልጋል ማለት ነው። በእውነት ከመቤታችን ከቅድስት ድንግል ማርያም በረከተ ረድኤትን ያሳትፈን። እኛ የተማርናትን ያወቅናትን ነገር ላላውቁ ላልተማሩት ወንድሞቻችን በተቻለን አቅም እናስተምር ወገኖች። ከቻለን ራሳችን ካልቻለን እንደግሞ ይህን እናስተምረው እያወረድን ሁሉም ኦርቶዶክሳዊ ምእመን እንዲማርበት እናድርግ፣ በየሶሻል ሚዲያዎቻችን ላይ እየለቀቀን ማለት ነው፣ ለጓደኞቻችን ለቤተሰቦቻችን እያሰማን ማለት ነው። ይህን እያደረግን መንፈሳዊ ግዴታችን ልንወጣ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ፣ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማህተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ቋ ምናልባት ባል ሄደብ አልገባ ነበረ። ነገር ግን እኛ የተማርነውን ስለማናስቀ ያውቅ ነው ስለማናሳውቅ ብዙ ቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን፣ የሰማነውን በዝን ልቦናችን ያሳድርብን። ምናልባት ደግሞ ዛሬ ግና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ